አምነን ኤሌክትሮኒክሶች ነን። ዛሬ የቅመም መፍጫ፣ የቡና መፍጫ፣ የቡና ማፊያና እንዲሁም መቁያዎችን ከውሃ ማፊያዎች ጋር ይዘንላችሁ መጥተናል። እስከ መጨረሻው ድረስ ቪዲዮውን ይከታተሉ። ኮፒ ሊንክ፣ ሼር ማድረግ አይረሳም። ደግሞ ለቤት የምትሆን 200 ግራም መፍጫ ስትሆን ይቺ ሞተሩ የጃፓን ሞተር ነው። ቤሪንጎ ልክ እንደዛ ነው። የራሱ የሆነ ከሰር ወይም ደግሞ ብሩሽ አለው። ፊውዙን መቀየር ይቻላል። መብራት እንዳያቃጥለው ፊውዝ ተገጥሞለት ነው የመጣው በሚቃጠልበት ሰዓት ይችን ፊውዝ በማውጣት መቀየር እንችላለን ማለት ነው። ከዛ በተጨማሪ ደግሞ ልክ እንደሌሎቹ ያው ቤት ውስጥ አነስ ስላሉ ነገሮችን መፍጨት የምታስችል ስትሆን የራሱ የሆነ መቀያየሪያ ምላጭ አላት፣ ብሩሾች አሏት። ይህም የዚች እቃ ዋጋ 6200 ብር ነው። በቻይናው ደግሞ 5300 ብር። እቺ መጠኗ 200 ግራም ነች። እቺ ደግሞ በ100 ግራም መፍጨት የምታስችል ስትሆን ባለፓወሩ 700 ዋድ ድረስ መጠቀም የሚያስችል ነው። በጣም አሪፍ እቃ ነው። የሞተሩ ስፒድ 2500 ሪቮሉሽን በአንድ ደቂቃ ውስጥ መዞር ይችላል። 2500 ጊዜ መዞር ይችላል ማለት ነው። እና በጣም አሪፍ እቃነች። ለአምስት ደቂቃ ውስጥ ለአንድ ጊዜ መስራት ይችላል። ያው ያረፈ መስራት ስላለበት ነው። ከዛ በተጨማሪ ብሩሽም አላት። መብራት እንዳያቃጥለው ደግሞ ፊውዝ ድ ሆና ነው የተሰራችው። መብራት እንዳያቃጥለው ያው ፊውዙ ነው ቀድሞ የሚቃጠለው፣ ሞተሯ አይቃጠልብንም ማለት ነው። የዚህ ዋጋ 4200 ብር ነው። ወቅታዊ ዋጋውን ደግሞ ለማወቅ የቴሌግራም ፔጃችን ላይ ማየት ይቻላል ማለት ነው። ከቅመም መፍጫዎች ውስጥ በሶስት 3 ኪሎ ግራም በጣም ምርጥ የሚባለው ኦሪጅናል ብራንድ የሆነው ሬቪ ነው

መጠቀም የለብን። ከዛ በተጨማሪ ደግሞ በርበሬ መደለዝ እንችላለን። ቅመማ ቅመም፣ ደረቅ ቡናዎች፣ ሞክላ ሁሉም ነገሮችን መፍጨት የሚያስችል ሲሆን የቡናዎችን መፍጨት የሚያስችል ሲሆን ይህን እቃ ለስራ ወይም ደግሞ ለቤት መጠቀም ትችላላችሁ። በተለይ ደግሞ ለካፌ፣ ለትንንሽ ሆቴሎች መሆን የሚችል ሲሆን በጣም ምርጥ ይህ ባለ 3000 ግራም ሲሆን ማለትም 3 ኪሎ መፍጨት የሚያስችል ሲሆን የዚህ ዋጋ 23800 ብር ነው። የሚነቃ ወቅታዊ ተባባ ደግሞ ለማወቅ ቴሌግራም ቻናላችን ላይ እየገባችሁ እንደዚህ ማየት ትቻላችሁ። ደግሞ ከሌሎቹ ለየት የሚያደርገው ቡና ቅመም እንዲሁም ደግሞ ጁስ ይፈጫል። የላይኛው ፓርት ጁስ መፍጫ ነች። ይችኛዋን አንስተን ደግሞ ከታች ላይ ቅመም መፍጫ ያስችለናል ማለት ነው። በጣም አሪፍ እቃ ነው። የራሱ ፊውዝ የሆነ መፍጫ ነው። መቀየር እንቻለን። መብራት ሞተሩን አያቃጥለውም። ፊውዝ አብቻ ነች የምትቃጠለው። ይህ ደግሞ ከሞተሩ ውጭ ስለሆነ ያው በቀላሉ መቀየር ያስችለናል ማለት ነው። የዚህ ዋጋ 1800 ብር ነው። በጣም አሪፍ እቃ ነው። እዚጋ የምታዩት ደግሞ ሮያል ፎርድ ነው። ዲዛይኑን እንደምታዩት ቅመም መፍጨት እንዲያስችል ታስቦ የተሰራ ብሌድ ነው ያለው ምላጩ። በጣም አሪፍ እቃ ነው። ስቴንለስ ስቲል ስለሆነ እርጥበትን መቋቋም ይችላል። ይህ ደግሞ በፕረስ ነው የሚሰራ። የዚህም ዋጋ ደግሞ 2500 ብር ነው። ያው እንደምታዩት በዋጋ ደረጃ ይለያያል። ያው ልዩነት የተፈጠረው በፓወር ደረጃ ነው። ይሄኛው 150 ዋት ነው። እዚህ ጋር የምታዩት ደግሞ ሁለት መቶ ዋት ድረስ ጉልበት መጠቀም ይችላል ማለት ነው። ፓወሩ በጣም ከፍተኛ ነው። የቡና ሞቂያዎች ውስጥ በጣም ቤስት ተብሎ ከሚጠራው አንደኛው ሶኒፈር ብራንድ ነው። ይህ ሶኒፈር ብራንድ ባለ 800 ዋት ነው። ከሌሎቹ ደግሞ ለየት የሚያደርገው የራሱ ታይመር አለው። በሚጨርስበት ሰዓት ድምፅ ያወጣና ያው ስራውን ያቆማል ማለት ነው። መመጠኛ የሆነ የራሱ ስቴንለስ ፒኖች አሉት። ከዛ በተጨማሪ ደግሞ የራሱ ታች ሴንሰር ስላለው ሎድ በሚበዛበት ሰዓት ዳይሬክሽኑን ቀይሮ መዞር ይችላል ማለት ነው። እና ይህ በጣም አሪፍ እቃ ነው። ማስተንፈሻ አለው። ፋንዲሻ ቡና መቅላት ይችላል። በጣም አሪፍ እቃ ነው። የዚህ እቃ ዋጋ አስር ሺህ ስምንት መቶ ብር ነው። ማዘዝ እቃውን ማዘዝ ትችላላቸው። እዚህ ላይ ደግሞ የምታያቸው የቡና ማፊያ ኮፊ ስፔስ ሜከሮች ናቸው። እንደምታዩት ስዊቹ ዚጋ ነው፣ ኦፍ ማድረጊያው ዚጋ አለ፣ ኦን የምናደርገው ዚጋ ነው በዚህ በመጫና ብዙ ጊዜ ይህኛው አደጋ በማድረስ ይታወቃል። በተለይ በከሰል የሚሰራው ያ ደግሞ የሚፈጠረው ምንድነው እዚህ ጋር ያለችዋን ፕሬጀር ሪሊፍ ቫልቭ በማጽዳት ሲጎልብን ማለት ነው። ሁልጊዜ መጽዳት አለበት፣ ፍሪሊ መንቀሳቀስ አለበት ኳሷ። እዚህ ጋር ያለችዋ ኳስ መንቀሳቀስ አለችበት። ከዛ በተጨማሪ ደግሞ እዚህ ውስጥ ያለው ወንፊትም ቢሆን ሁልጊዜም አጥበን በመጠቀምበት ሰዓት አውጥተን ማጽዳት አለብን ማለት ነው። ማናጸዳው ከሆነ ከፍተኛ የሆነ ፕሬጀር ይመጣልና፣ ያው ይሄኛውን አስነስቶ ይወረውራል ማለት ነው። ስለዚህ ሁልጊዜም ይችኛዋን ጥንቃቄ ልናደርግ ይገባል። አጠቃቀሙ ደግሞ እንዴት ነው ካላችሁኝ ብዙ ጊዜ እዚህ ጋር የምናደርገው ምንድነው? ውሃውን ከታች ነው የምናስቀምጠው። የቡናው ዱቄት እዚጋ እናስቀምጣለን። ከዛ በተጨማሪ ደግሞ ይህን አንስታን ውሃ እናደርግበታለን ማለት ነው። እዚህ ውስጥ ውሃ እናደርጋለን። የውሃ ሌብል አለው። ማክሲመም ሌብሉ ድረስ ጠብቀን፣ ያ ማለት ይሄ ሳይዘጋ አድርገን ውሃ እስከዛ ድረስ መሙላት አለብን ማለት ነው። ከዛ በተጨማሪ ደግሞ ያው ቡናው እስቲሙ ወደ ላይ እየፈላ የቡናውን ድቄት ከዚህ ወደ ላይ ይመጣና ወደዚህ ነው የሚፈሰው ማለት ነው። በዚህ በእንደዚህ አይነት ሲስተም ነው የሚሰራው። በእንደዚህ አይነት መንገድ ቡና ይጨምቅልናል ማለት ነው። በጣም አሪፍ እቃ ነች። እቺ እቃ ደግሞ ከሌሎቹ ለየት የሚያደርጋት ያው ፊውዝድ ስለሆነች መብራትን እንዳያቃጥላት ፊውዝ ተጨምሮላት ነው የተሰራቸው። በጣም አሪፍ እቃ ነች። በ110 ቮልትም በ220 ቮልትም ይሰራል። በ480 ዋት ነች ማስቀመጫ ከዲዛይን አንጻር በጣም አሪፍ ነች። ኦልሞስት ወደ ስድስት ካፕ ድረስ መስራት ትችላለች። የዚህ ዋጋ አራት ሺ ስምንት መቶ ብር ነው። ከዛ በተጨማሪ ደግሞ እዚጋ የምታዩት ቡና ወተት እንዲሁም ደግሞ ሻይ ያፈላልናል። አብዛኛው ነገሩ ተመሳሳይ ነው። እዚጋ ከታች ነው ሂተሩ ያለው፣ ማፊያው እዚጋ ያለው። እዚህ ውስጥ ላይ ደግሞ ውሃ ወይም ደግሞ ወተት አስቀምጠን ከታች ላይ አድርገን ማፍላት እንችላለን ማለት ነው። ዲጂታል ነች። ለወተት ሲሆን ቴምፕሬቸሩ ይለያያል፣ ለቡናና ለውሃ ኦልሞስት ተቀራራቢ ስለሆነ ያው እዚጋ ፕረስ በማድረግ የሚሰራው ዲጂታል ስለሆነ በጣም ምርጥቃ ነች። እቺ 6500 ብር ነች። ፊውዝ ድም ስለሆነች መብራት አያቃጥራትም። ከድሪብ ሊቲ አንፃር በጣም አሪፍ ነች። እነዚህን እቃዎች ማዘዝ የምትፈልጉት ከሆነ ቀጥታ በመደወል ወይም ደግሞ የቴሌግራም ፔጃችን ጆይን በማድረግ እኔን ማውራት ትችላላቸው። ቦይለሮች ላይ ደግሞ ስንመጣ ይህ ቦይለር ሮቢ የሚባል ቦይለር ነው። ስቴለስ ስቲል ነው። ስቴለስ ስቲል ስለሆነ ያው የመዛግ ባህሪ የላቸውም። መቆጣጠሪያው ዜጋ ነው። ፓወር ኦን ኦፍ በተኑ ዜጋ ነው። ከዛ በተጨማሪ ደግሞ ኦልሞስት ወደ ሁለት ነጥብ አምስት ሊትር መያዝ የሚችል ሲሆን በጣም አሪፍ ዕቃ ነው። ቦይለር በምንጠቀምበት ሰዓት ደግሞ ብዙ ጊዜ ማድረግ ያለብን ጥንቃቄ ምንድነው? የዚህን ሌብሎችን ማለት አሁን በተለይ እንደዚህ ሽፍን በሆኑ ሰዓት ሁልጊዜም ቢሆን ማክሲመም እና ሚኒመም የሚሉ ጽሑፎች አሉ። ሚኒመም ከሚኒመሙ በታች ውኃ አድርገን መጣድ የለብንም። ከማክሲመሙ ደግሞ በላይ ሞልተን ቦይለሮችን መጣር የለብንም ማለት ነው። ያው እንዳይቃጠልን የሚኒመሙ እንዳይቃጠል ነው። ማክሲመም ላይ ሲሆን ደግሞ እየገነፈለ ወደ ሙሉ ወደ እቃው ሲስተም ውስጥ እየገባ እቃውን እንዳያብላሸው ያደርጋል ማለት ነው። ይህንን በማድረግ የማሽኑን እድሜ መጠበቅ እንችላለን። በተለይ ደግሞ ዝግ በሆንበት ሰዓት እንደዚህ ከፍተን ማየት የለብንም፣ እንፋሎት ስላለው እንዳያቃጥለን። ገና ከመጣራችን በፊት ማየት አለብን ማለት ነው እንደዚህ እንዳንቸገር ደግሞ ብዙ ጊዜ ከውጭ ላይ ተጽፎ ይመጣሉ። ትራንስፓራንት ነው ይመጣሉ። ሚኒመም እዚህ ጋ ወይም ማክሲመም እንደዚህ ተብሎ ይመጣሉ። አንዳንዴ ይሄ በዚህ በሚሆንበት ሰዓት ከውጭ ሆኖ መፍላት አለመፍላት ማለት የውሃውን ሌብል ማየት እንችላለን። ያው መፍላቱንም ከርቀቱን ማየት እንችላለን ማለት ነው። ግዴታ መከፈት የለበትም ፋይበረስ ግላስ ስለሆነ ሪላቲቭሊ ኢላስቲክ የሆነ ባህሪ ነው ያላቸው ከኖርማሊ ከኖርማል ግላሶች ይለያሉ። ያ ደግሞ እንዳይሰበሩ በቀላሉ እንዳይሰበሩ ያደርጋቸዋል። በጣም አሪፍ ቦይለሮች ናቸው። በዋጋ ደረጃ ይሄኛው 2300 ብር ነው። በዚህኛው ደግሞ 2500 ብር ነው። እዚህ ጋር ደግሞ የምታዩት ሽፍን ቢሆንም ማራዶ ቦይለር ነው። በጣም ምርጥ ብራንድ ነው። 1800 ብር ነው የሚሸጠው። በዲዛይን ደረጃ በጣም ነው የሚያምረው። እስከ 1500 ዋት ድረስ እና እስከ 2.2 ሊትር ድረስ መያዝ የሚችል ኬትል ነው። በጣም አሪፍ እቃ ነው ማለት ነው። የዚህ ዋጋ 1800 ብር ነው። ከዛ በተጨማሪ ደግሞ በበረዶ ወይም በተጨማሪ ያው የግላስ ታይፕ ሲሆን ትንሽ ለየት ያለ ዲዛይን ነው። የዚህኛው ደግሞ ይሄኛውም ከውጭ ናቸው፣ ማየት እንድችሉ እዚ ላይ ተጽፎላቸዋል። የውሃውን ሌቭል መጠበቅ ከውጭ ላይ ሆኖ ማየት ያስችላል ማለት ነው። ጥንቃቄውን በመጠበቅ ማለት ማንኛውም ቦይለሮች ሊቃጠሉ ይችላሉ፣ ግን ብዙ ጊዜ በራሳችን ችግር ነው የሚፈጠረው። ያ ማለት ሚኒመም ሌብልና ማክሲመም ሌብሉን መጠበቅ አለብን ማለት ነው። ስለዚህ ከውጭ ሆኖ የሚታዩት ብዙ ሞር ተመራጭ ናቸው። የዚህ ዋጋ ደግሞ 2800 ብር ነው። ይህንን እቃ ማዘዝ የምትፈልጉ ካላችሁ ወይም ደግሞ ወቅታዊ ዋጋውን ደግሞ ለማወቅ ቴሌግራም ላይ ማየት ትችላላችሁ። ቀጥታ በመደወል እኔን ማውራት ትችላላችሁ። ደሊቨር አድርግላችኋለሁ ማዘዝ ይቻላል ማለት ነው። ቴሌግራም ቻናላችን ላይ የተለያዩ የቡና መፍጫ ማሽኖች፣ የውሃ ማፍያ ማሽኖችን አይተናል። እነዚህን እቃዎች እንዲሁም ደግሞ የተለያዩ ኤሌክትሮኒክስ እቃዎች ከጀርባ ላይ የምታዩት እቃዎች ማዘዝ ትችላላቸው። ወቅታዊ ዋጋቸውን ደግሞ ለማወቅ ሁልጊዜም ቴሌግራም ቻናላችን ላይ ማየት ይቻላል። በዴሊ ደግሞ ኢትዮ ቲክቶክ አካውንታችን ላይ ገብታችሁ ማየት ትችላላችሁ። ላይቭ ላይ ቀጥታኛንም ማግኘት ትችላላችሁ። አድራሻችን መገናኛ ስሪ ኤም ሲቲ ሞል ነው። እቃዎችን የመጣችሁ በአካል ማግኘት ትችላላችሁ ወይም ደግሞ ባላችሁበት ቦታ ድረስ እናደርሳለን። ሰላም። እንዲሁም ይህንን አካውንት ሰብስክራይብ ማድረግ አይርሱ። ቪዲዮ ከተመቻችሁ ደግሞ ኮሜንት፣ ላይክ ማድረግ አይረሱ።